አድካሚና አሰልቺ ጉዞዎች፣ የመንገድ አለመመቸት ብዙዎችን ለምሬት ዳርጓል። አርሶ አደሩ ከማሳው ወደ ገበያ ማቅረብ እንዳይችል፣ ሸማቹ ምርትን ከአርሶ አደር በተገቢው ማግኘት እንዳይችል፣ ሕሙማን ወደ ጤና ተቋማት በሰዓቱ መድረስ እንዳይችሉ እንቅፋት ሆኖ ቆይቷል። ይህ ለረጅም ጊዜ ለቡታጅራ ከተማና ለአካባቢው ነዋሪዎች ጥያቄን የፈጠረ ነው። አይጥ የፈረፈረው እንጀራ መስሎ ነበር። ትልቅ ዋጋ እያስከፈ እርጉዝ አስጨንጋፊ ነበር። ያለን ከመኖር ያልኖርንበት ጊዜ ይበልጣል። መንገድ ይሄ ጨለማ ነበረ። አሁን ሲሰሩ ይሄው ግንቦች ያፈረ መልሰው እየጠገኑት ነው። ምንም እንኳን የረጅም ጊዜ ጥያቄያቸው ቢሆንም አሁን ግን እፎይታ የሚሰጣቸውን ዜና ሰምተዋል። ዛሬ የዓለም ገና ቡታጅራ መንገድ በየጊዜው የማስታገሻ ጥገናን ተላቆ እንደ አዲስ መንገዱ ሊሰራ ነው። ይህ ደግሞ የአመታት የሕዝብ ጥያቄን የሚፈታ ነው። እናየው ቡታጅራ ከተማ ውስጥ ነው ያለ ነው፣ የቡታጅ ገራ ከተማ ውስጥ የአፈር ቆረጣና ሙሌ ስራ፣ የዲች ወይም ደግሞ የቦይ ቆረጣና ሙሌ ስራ እየተሰራ ነው ያለው። በቀጣይ በኮንትራቱ ፕሮግራም መሠረት ለአራት አመት ነው የሚለው ፕሮግራሙ። ያን ፕሮግራም በተከተለ መሠረት ኮንትራክተሩ አሁን እየሰራ ነው ያለው። አፈፃጸሙ ጥሩ ደረጃ በሚባል ደረጃ ነው ያለው ጋ ላይ 132.7 ኪሎ ሜትር ነው ከዛ ውስጥ 120ው ከአለምገና ቡታጅራ የሚሸፍነው መንገድ ነው። የአዳዲ ማርያም መዳረሻ መንገድ 17 ኪሎ ሜትር አለ። የመንገድ ብልሽቱ የረጅም ጊዜ በመሆኑ ለተሽከርካሪዎች አመቺ ባለመሆኑም የብዙዎችን ንብረት ለብልሽት ዳርጓል። ታዲያ የመንገድ ስራውን የተረከበው የሀገር በቀሉ ኮንስትራክሽን ተቋራጭ የንኮማንድ ደረጃውን የጠበቀ መንገድ የመስራት ኃላፊነቱን ለመወጣት ወደ ስራ ገብቷል። ስራ ከጀመርን ጀምሮ እቺ ቡታጅራ ከተማ ውስጥ የቆረጠ ስራ ጀምረናል። የውሃ ማፈሰሻ ቱቦችን መቅበር ጀምረናል። ሰርቬይንግ ስራ በጣም ትልቅ ስራ ነው። የዲዛይን ስራ ትልቅ ስራ ነው። እነዚህ ነገሮች አሟልተናል። ትልቁ ስራ እና ወደ ዋናው ስራ አሁን ማሽን መትከል፣ ማሽን ማጓጓዝ፣ ክረሸር መትከል ጀምረናል። ማሽን ማጓጓዝ ጀምረናል። ለስራው የሚያስፈልጉ ግብአቶችን እያሟላ ነው። የዘመናት ጥያቄያቸው ምላሽ ማግኘቱና የመንገድ ችግራቸው ሊቀረፍላቸው መሆኑ በህዝቡ ዘንድ የደስታ ስሜት ፈጥሯል። መንገዱ መጀመሩም ብቻ ሳይሆን በተያዘለት ጊዜ ተጠናቆ ለአገልግሎት መብቃቱም ህዝቡ ይፈልጋል። ከተማ መወለድ ነው። ለከተማው መወለድ በለው በቃ፣ ሌላ ነገር ምንም እንትን አያስፈልገውም። ከተማው በአዲስ ነው የተወለደው። አሁን ነዋሪ ደግሞ በሰፊው ነው የሚገባው ወደ ከተማው እና ከተማው ደግሞ የእንግዳ ማረፊያ እንደመሆኑ መጠን አሁን ከዚህ አዲስ አበባ አምስት ሰዓት ስድስት ሰዓት እንኳን አንገባም በምንሄድበት ሰዓት። አሁን ግን የመንገድ ተሰራ ማለት አንድ ሰዓት ካልሆነ አንድ ሰዓት ከሰላሳ ነው ብንገባ፣ ስለዚህ ደርሰን ወዲያውም የመመለስ እድሉ በጣም ሰፊ ነው። የሰራው መንገድ በተለይ ለማዕከላዊ መንግስት ብሎም ለደቡብ ህዝብ በር ከፋች ነው። የአዲስ አበባ የፍጆታ የምርት እቃዎች የግብርና ምርቶች ከዚህ ነው የሚሄደው። ይሄ ትልቁ በር የምርት ፍጆታዎች ወጪ በማይበዛበት ወጪ በቀነሰ በአጭር ሰዓት ሊደርስ በሚወስድ መንገድ እየተሰራ ነው። ለከተማዋ ትልቅ አሁን የደረሰችበትን ደረጃ ትልቅ አስተዋፅኦ ሊያደርግ የሚችል እና ከተማዋ ካላት ፖቴንሻል አንፃር። ይህ የሚገባት ነው። ጊዜና ሰዓቱን ጠብቆ የመጣ ነው የሚል እምነት አለኝ። የመንገድ ግንባታው ሲጠናቀቅ በመንገዱ ያሉ ከተሞችን የሚያስተሳስርና ምርቶችን ወደ ማዕከላዊ ገበያ በቶሎ ለማድረስና የገበያ ትስስርን ለመፍጠር ከፍተኛ ጠቀሜታ ይኖረዋል። የነበረው መንገድ ኦልሞስት ለ20 ምናምን ዓመታት ያገለገለ መንገድ ነው። በከፍተኛ ሁኔታ ተጎርቶም የነበረ መንገድ ነው። ስታንዳርዱም ዝቅተኛ የነበረ ነው። ይህ አዲሱ መንገድ ግን ስታንዳርዱን ከፍ አድርጎ የመጣ መንገድ ነው። በቀጣይ መንገዱ ተሰርቶ ሲያልቅ ከዚህ በፊት ከአራት ሰዓት እስከ አራት ተኩል ይፈጅ የነበረውን የመንገድ ሰዓት አሁን ወደ አንድ ተኩል እና ከዛ ባነሰ ሰዓት የሚፈጅ ይሆናል ማለት ነው።